ወድ ቤተሰቦች ሰሞኑ እንግዲህ ጥያቄ በስተዋል። ዛሬ ደግሞ አንድ እህቴ የአብረሽ ወዳጅ ናት። አብረሽን በጣም ነው መወደው። አብረሽን ሳይ እኔ ወንድሞቼ ና አይና ፍቁኝም ስትል እንግዲህ፣ አንዳንድ ጥያቄ በውስጥ መስመር ብዙ አውርተናል እና በአወራችኝም በጠየቀችኝ ጥያቄ አንድ ደስ ያለኝን ነገር ያው እሷም የምትፈልገው ነገር ስለሆነ ታምሊላት ቁጭ አረገዋለሁ ስትገቡ እዩት ማለት ነው። እና እሱ ምንድን ነው አብረሽን ብዙ ጊዜ ስለ እሱ ስታወሪ በጣም ደስ ይለኛል። በጣም ነው መወድሽ እና ስለ አብርሽ መልካምነት አንዳንድ ነገር ብትኝ ብትናገርኝ ብላኛለች፣ ጠይቅያለኛለች። እኔም ደግሞ ከሰው ሁሉ አብልጣ እኔን መርጣ ስለመጣች ደግሞ ከልብ አመሰግናለሁ። እኔም ደግሞ ባየሁትና ግን አብርሽን ምን አይነት መልካም እንደሆነ ና ጥሩነቱን ልነግራት መጥቻለሁ። እና አንድም ጥያቄ ጠይቃኛለች። አብርሽ በምን ምክንያት ነው እንደዚህ ልትወጅው የቻልሹ ልታደንቂው የቻልሹ እና ምንስ አድርጎ ነው? ከዚህ በፊት እኔ በቅርብ ጊዜ ነው መከታተል የጀመርኩት ብላኛለች። እኔ አብረሽ ምንም ነገር ሲያደርግ አላየሁትም፣ ብቻ በጣም ደስ የሚል ነገር አለው። በዛ በዛ ነው፣ ከዚህ በፊት እኔም አላየሁም። ሞር እንኳን ሰብስክራይብ አድርጌው እንዲ ለፍልፍ ነበረ አድርጌ ማየው ማለት ነው። እንደዚህ ያክል አንለትም ነበር እውነት ለመናገር፣ በጣም ትንሽ እያለ አው ሰባት እና ስምንት ሰብስክራይብ እያለ ነው ማቀው፣ አብርሽን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ በዘዝ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ስለ አብርሽ ስናገር እንዴት ወደድኩት ብትይኝ አብርሽን የሆነ ጊዜ ወይ አብረሽን ከትንሽ እያለ የምትከታተሉት ልጆች ይህንን ነገር ታስታውሳላችሁ ብዬ ተስፋ አደርጋለሁ እና ከለምለም ለምለም ከሰው ዲ ስትገባ በጣም የሆነ ቪዲዮ በቃ የሚያስለቅስ ቪዲዮ ፕራንክ አድርጉት፣ ማርክና ነጺ ማለት ነው እና ስልክህን ምናምን ተሰብረዋል ብለው ስልኩን ሳይሰበር ፕራንክ አድርጉት። አብረሽ በሳቱ በጣም አለቀሰ። በቃ አሳዘነኝ፣ አንጀቴን በላኝ በጣም። እንባ እንዳይመስላችሁ ያለቀሰውን እንባ ቪዲዮ ያያችሁት ካላችሁ ያው ትክክል እንደሆንኩ እኔ እንጃለሁ። ሀለብቻ በእሱ ነገር በጣም እንትን አሳዘነኝ። በቃ ሞር በሱ ቪዲዮ መከታተል ጀመርኩት፣ አልፌ አልፌ ማለት ነው። ከዛም ደግሞ ሲቀጥል ሞር ሞር ሩታ ስትመጣ በቃ በጣም ወደድኩት። አንድ ነገር ያለቀሰበት ምክንያት አስወደደኝ። እሱ ደስ የሚል ባህሪው ከሁሉም ደግሞ ባህሪው ደግሞ እሱን እንድከታተል በቃ እሱን እውነት ለመናገር እኔ ሰባት ስምንት ሰብስክራይብ እያለ ሞልየት ኩራሱ ይንን ልጅ ሰብስክራይብ አድርጉልኝ ነበረ ብዬ ምለም ነው በጣም እኔ እንጃ ውስጤ ነበረ። በጣም ነበረ ደስ የሚለኝ እና በጊዜው አንድ ጊዜ ቲክቶክ ይሰራል። ቲክቶክ ሲሰራ ደግሞ የሆነ እሱ ቪዲዮ ራሱ የሆነበት ተጭኗል። ለማዘሩ ማለት ዘይት በጣም ውድ ነበር ውድ ነበረ። እና ከዛ በኋላ እናቴ እናቴ ብሎ ዘይት ገዝቶ ያመጣላት ነገር መቼም አረሳትም። እና ተመልካች፣ ሁሉም ደግሞ የተንቢ ልጅ ነበረ የሚለው እና የተንቢ ልጅ እንዳልሆነ ከእናቱ ካስተዋወቃት በኋላ ያንን ዘይት ገዝቶ ሲመጣ በጣም አንጀቴን በላኝ፣ ወደድኩት፣ መከታተል ጀመርኩት። እና በተለይም ደግሞ በቃ ሞር እንደዚህ እንዲህ በቃ ጥብቅ ያልኩባቸው ምክንያት እነሱ ምንም ምንም ነገር ቢባል ማልሰማበት ነገር ቢኖር በቃ ሩታና አብርሻ አንድ ላይ ሲሆኑ በጣም ወደድኳቸው። እውነት ለመናገር በቃ ቤት ራሱ የሆነ ነገር ሲሉኝ ስለ እነሱ ምናምን ሳወራ ማለት ነው ማልሰማበት በቃ ማንንም ጆሮ የጥጥ አርጌ አብርሽና ሩታ፣ አብርሽና ሩታ የምልበት ምክንያት ያደረገኝ ሩታና አብርሽ አንድ ላይ ሲሆኑ ሞር፣ በጣም ወደድኳቸው። በቃ እንደ ሰውም አደናኳቸው። ደስ የሚሉ ልጆች ናቸው። እና አብርሽ ደግሞ በዛም ባሻገር በጣም የምወድለት ነገር ቢሆን አሁን ራሱ ሞር፣ አሁን ራሱ ወድለት ነገር ቢኖር ታታሪ ልጅ ነው በጣም ከምንም በላይ በቃ የስራ ሰው ነው። ምንም ነገር አያምረውም ከስራ እንጂ ሌላ ነገር ምንም። በሳቱ እንደውም በጣም ቲክቶክ ፋሽን ነበረ። በሳን ሰዓት ሁሉም ወጥቶ ይጨፍራል፣ ይዘላል። በቃ ሁሉም እኔ እንጃ ሞር እንኳን ሴት ራሱ አሁን አሁን እንደውም ሴቶች ተሽለዋል። በቃ ጭፈራ ነበረ ቲክቶክ መንደር በሳቱ። በቃ አብረሽ እንደዚህ ጭፈራ ዘፈን ምናምን ነገር አያቅም፣ ከተንቢ ጋር በቃ ይሰራሉ፣ ከማርኬ ምናምን አንዳንድ ነገር ይሰራሉ። በዛ በዛ ደግሞ በጣም ወደድኩት። ሞር የሰራ ሰው ነው አብረሽ፣ በቃ ማንም ይመሰክርለታል እንጂ እኔ በቃ የሆነ ጠንካራ ጎበዝ እንደሆነ ከልጅነቱ ታታሪ እንደሆነ በሳቱ ነው ያወቅኩት። ምንም ነገር አይነት አይጨፍርም፣ ምንም አይልም። በቃ ዘፈን ምናምን የሚባል ነገር አያቅም። ከኤፍሬም አንዳንዴ በቃ የሆነ የሚያስቁ ቪዲዮዎች ምናምን ይሰራሉ ቲክቶክ ላይ። በቃ ሞር ደግሞ ቲክቶክ ሲመጣ ደግሞ ቲክቶክም የሆነ ጊዜ አንድ ጓደኛዬ ሞል ትዝ ይለኛል ሞል ላይ ተገናኝተን የልጅ ጓደኛ ወንድሜ ነው ሰብስክራይብ አድርጊው ብያት፣ በዛው ጓደኛ ማሞች ሆነን እሷ ደግሞ ቲክቶክ ላይ ያየችው ቲክቶኩን ሼር አረገችልኝ። በቃ በዛ በዛ በጣም ወደድኩት። ቤቱ ከላይ ጀምሬ እስከታች ሶወርድ ዘፈን የሚባል ነገር የለም። ሳቅ የሆነ የሚያስቁት ምናምን ጨዋታዎች ነበረ ከኤፍሬም ጋር የሚሰሩት እና በዛ በዛ በጣም ደስ አለኝ። በተለይ አብርሽ አላ ይጠብቀው አሁንም ቢሆን እስከ መጨረሻው አላ ያሳካለት እና እንደዚህ ይቀጥልበት ነው ብዬ። ያው አሁንም እያያችሁት ነው። የስራ ሰው ነው። በጣም ታታሪ ሰው ነው። በቃ በዛ በዛ በጣም እውነት ለመናገር እኛ ቤት ማለት ነው። እና ውድ ቤተሰቦች ሁላችንም የተለያየ ሰው ነው የምናደንቀው ማለት ነው። ለምሳሌ አንድ የእህቴ ባል አለ። የእህቴ ባል ሙቬን ማለት ነው። በቃ ሁሌም የሚጠይቀኝ ነገር ቢኖር ሙቤን ሌላ አንቺ መተሽ ምናምን ከሙቤ ጋር ተገናኝተን ምናምን ይላል። ሙቤን በፍቅር የሚወድ አማች አለኝ ማለት ነው። እዚሁ አጋጣሚ በቃ ሌላ ሩታንም አብርሽንም የሚወድ አለ በቃ ሞር። እኔ እንጃ ሁሉም ሰው እንዲወዳቸው ያረገችው ደግሞ ሩታ ናት። ሩታ ከመጣች በኋላ ብዙዋችሁ ታውቃላችሁ፣ እኔ ያነግራችሁ እና ሩታ ደግሞ ስትመጣኛ ሁላችንም ወደድ ነው ከሩታ ጋር ሲሆን ደግሞ አማረበት። ደስ የሚል ህይወት በቃ በአሁን ጊዜ ደስ የሚል ህይወት ነው እና ባየሽውስ አንጻር ከካሜራ ጀርባ ብላኛለች። ከካሜራ ጀርባ እኔ እንጃ ስለ አብርሽ እኔ አውርቼም ተናግሬም አልጠግብም። በጣም መልካም ልጅ ትትና ልጅ በቃ፣ ለሰው የሚጨነቅ ለሰው የሚያስብ በጣም ምክር የሚሰጥ አንድ ሰው እንኳን ሲያጠፋባችሁ ብሎ ምን ብዬ ልግለጽላችሁ እዚህ ጋር መናገር ስለማልችልንማ በጣም በጣም መልካም ልጅ ነው። ሩታም ሆነ እሷም በጣም ይለያሉ። እውነት እንደው አንዳንዴ ማለት ነው፣ ከካሜራና ከካሜራ ጀርባ ስታያቸው በጣም ይለይባቸው። እኔ ተለይተውብኛል። በቃ ካሜራ ስራ ነው። እውነቴ ነው ምላችሁ፣ ለስራ ለአንዳንድ ነገር አንዳንድ ነገሮች ሊፈጠሩ ይችላሉ። ግን አብርሽና ሩታ ማለት ከካሜራ ጀርባ በጣም ምርጥ ልጆች ከሁሉም ነገር እውነቴን አምላችሁ ለሰው አስተሳሰብ ያላቸው ሰውን በቃ በትትና ሲያቅፋችሁ እንኳን ሰላም ሲሏችሁ ማለት ነው ሰላምታቸው በጣም ነው የሚለየው። እና አብርሽ ደግሞ እህቴ በጣም በጣም መልካም መልካም ወንድምሽ ነው። እስከ መጨረሻውም ውደጂው፣ እስከ መጨረሻውም አድንቂ ማለት ነው። እንደ ወንድምሽን ብታረጊው አይቆጭሽም። በጣም መልካም ልጅ፣ ጥሩ ልጅ፣ አላህ ይጠብቀው። በዚሁ አጋጣሚ ያው ድዋ ጸሎት አድርጊለት። ኒንጃ ኦፕሬሽና ሩታ በጣም ይለያሉ እና እኔ የወደትኩበት ነገር ደግሞ ይሄ ነው። ከዚህ በፊት እንደምታቁም ጥሩ ሰው ይረዳል፣ ሰው ይረዳ ነበር። አንድ መፃ ልጅ ነበረች፣ ከመንገድ አንስቶ ከራሳቸው እያሳደገ ነበረ። የሙቪ ማንነት ሀይታችሁ ነበር። በጣም መልካም መልካም ስራዎች ይሰራ ነበረ። በዛ በዛ አፕሬሽን ወደትኩት፣ ያ ሞር አልዋሽም፣ ያናክል አልነበርኩም። በሳቱ በቃ ከሩታ ሲሆን ደግሞ የተለየ ቦታ ነው ምሰጣቸው። እነሱ ሲነኩ አልወድም፣ ሲሰደቡ አልወድም፣ ሲነኩብኝ አለቅሳለሁ። በቃ የሆነ ፍቅር የሆኑ ልጆች ናቸው ማለት ነው። እህቴ ለጠየቅሽኝ ጥያቄ በስነ ስርዓት መልሼያለሁ ብዬ ተስፋ አድርጋለሁ። እንግዲህ ካልመለስኩም ደግሞ ምንም አደርግ አልችልም። ያየሁት አንጻር ነው። እኔ ለዚህ ነው መወዳቸው አብርሽና ሩታ እና አብርሽና ሩታ ከሰው ጋር አብሮ መኖር፣ አብሮ መብራት፣ አብሮ መጠጣት ይወዳሉ። ያ ያ ነገራቸው በጣም ወድጄ ላቸዋለሁ። ማለት ነው እና ያደነቁበትና የተከታተልኩበት ምክንያት ያው ያቺ እንባ ናት። እንባው ደግሞ ስላለቀሰ እኔ ወደትኩት በነገራችን ላይ እኔ ወንድ ልጅ ሲያለቅስ አልወድም እና መልካም ቀን።